የምለው ነገር ነው። ሴትነት ወርቅ ነው። ሴትነት ከባድ ነው። ልክ እንደወንዱ ወንድ በእውነት ሁሌ ስለ ሴት ነው አማረው ወንድ ልጅ በጣም ፈተና ይበዛበታል። እመቤቴን ነው የምላችሁ። እንደ ወንድ ልጅ ስቃይ የሚያየለ መከራ አባት ያላችሁ። እናቴ ጋር ነው ያደግኩት፣ ከእናቴ ጋር ነው አባቴን ስለማላውቀው ማለት ነው። ግን እንደ ወንድ እኔ ብዙ ፈተና አለ። ሴትም ልጅ ላይክ በቃ በጣም ፈተና አለባት። የትላንትናው ቪዲዮ እውነቱ ለመናገር በጣም ትምህርት አለው። ትልቅ ትምህርት ማለት ነው አብሶ ለካፕሎች ማለት ነው። ለካፕሎችን ብቻ ሳይሆን ለወደፊት ካፕል ሆናለሁ ወይም ጓደኛ ይዛለሁ ብለሽ የምታስቢ ትምህርት ይሆንሻል ብዬ አስባለሁኝ። ሰላም ሰላም፣ ጤና ይስጥልኝ ውድ የሰኒ ቤተሰቦች፣ እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን ቆያችሁልኝ? እግዚአብሔር ይመስገን። ሰላማችሁ እያላችሁበት ይብዛልኝ። እና ማለት ነው ትናንትና ብሩኬ ፕራንክ አልጓት ነበር። ሀይሚ በጣም ደስ የሚል ትምህርት አለው ፕራንክ ነበር እያደረጋት የነበረው። አይ ቲንክ እንደዚህ አንድ ሮም ነው የሚያድሩት ብለው የሚያወሩ ነበሩ። ለእነሱ መልስ ይሆናቸዋል ብዬ ነው እየሰራው ይመስለኛል ይህንን ፕራንክ ማለት ነው እና እኔ እንጃ ብርኬ ከበፊት የምታቁት ነገር ከሆነ ከእንደዚህ አይነት ነገር በጣም ቁጥብ ነው። ማለት አንደኛ ለሴት ልጅ በጣም ክብር አለው። በጣም ማለት ነው እናቱን በሚያይበት በሪስፔክት በሚያደርግበት ቦታ የእናቱን ማክል ባይሰጥም፣ ግን ሪስፔክት አለው ለሴት ልጅ ማለት ነው። ሶ እንዴት እንደጠረጠራችሁት አላቅም። ያ ወንድ ልጅ ነው እንዳለም ወንድ ልጅ ፈተናው በጣም በጣም ብዙ ነው። ሴት ልጅ አስባችሁታል። በጣም ደግሞ ለወንድ ልጅ ፈተና የምንሆንባቸው እኛ ነን፣ እኛ ሴቶች ነን ማለት ነው። እና አንደኛው ቫይሬጅ ላይ ናቸው ማለት አሁን እኮ አፍላ እድሜ ላይ ናቸው ሁለቱም ማለት ነው። አስባችሁታላ። እና እንደዚህ አይነት እንትን ሲል ብቻ እናንተ አይምሯችሁን ካሳመናችሁት የማይሆን ነገር የለም። ሲቀጥል በቃ የወደፊት የልጆች እናት ነች ብለው የሚያስቡ ከልባቸው የሚወዷቸው የሚያፈቅሯችሁም ወንዶች ማለት ነው። የእውነት የዚህ ቦታ ወደ አሁኑ እንትን አይጠይቋችሁም። አብረን እንደር ምናምን አይሏችሁም፣ ቢካዝ ዞሮ ዞሮ የእሱ ስለሆንች ማለት ነው። እና ለወንዶቹ መርስ ይሆናል ብዬ ያስባለውኝ ወንዶች፣ ሌሎቹም በእንደነዚህ ብትማሩ ጥሩ ነው። አኔ እንጃ አለ ብዬ አላስብም። የምር በአሁኑ ሰዓት ማለት ነው የእውነት አይደለም። እንደዚህ ጓደኛችሁ፣ ፍቅረኛችሁ ይቅርና አሁን በዚህ ያለንበት ሰዓት ወይም ዘመን የእህታችሁ ባል የሚደፍርበት ዘመን ያለ ነው። የእውነት ነው። ስንት ነገር እያየን ነው? ስንት ገጠመኝ ነው እየሰማን ያለ ነው። የእናቱ የእህቱ ባልደፈራት ምናምን ብዙ ነገር አለ አደለም? ፍቅረኛ ይቅርና ማለት ነው። እና እና እኔ እንደዚህ አይነት አለ ብዬ አላስብም። መቶ በመቶ ባልደመድምም ያው አስራ አምስት ወር አምስት ብሰጠው ነው ከመቶ ማለት ነው። እና የለም ማለት ራሱን እንደዚህ ኮንትሮል የሚያደርግ ወንድ አለ ብዬ አላስብም። እና እራሳችሁን ካሳመናችሁ ወንዶች ማለት ነው ራሳችሁ ካሳመናችሁ የምትወዷትን ወይም የምታፈቅሯትን ሲሄድ ለወደፊት ፍቅር እስከ መቃብር ይባላል አይደለ? ለወደፊት ሚስትክ ወይም ባሌ ብለሽ ወይም ብለህ የምታስባትን የምታስቢን ወንድ ወዲያውኑ፣ ለዚህም በፍቅር ውስጥ ወይም በሪሌሽንሽፕ ውስጥ ለዚህ ቦታ ትደርሳል አትደርሱም፣ አጠይቃትም ወይም አጠይቁም። ኦልሞስት ወንድ ነው የሚጠይቀው ብቻ አጠይቃትም ማለት ነው። ሶ በእንደዚህ ትምህርት ይሆናል ብዬ አስባለሁኝ። የእውነት የትላንትናው ቪዲዮ አብዛኛው ለወንዶች ትምህርት ይሆናቸዋል። እንደዚህ ወዲያውኑ ነው ወደዛ የሚያመሩት አብዛኛው ማለት ነው። እና ብዙ ትምህርት አለው። ሌላ ደግሞ ቪዲዮን ጨርሳችሁ ያላያችኋላችሁ ብዬ አስባለሁኝ። አብዛኛው ሰው ሀገር ለሰው ለቤተሰብ ለመለወጥ ነው የወጣችሁ፣ ግን ክብራችሁ ጠብቁ። ማንኛውም ሴት የውጭም ሀገር ውስጥም ሀገር ውጭም የትኛውም ሴት የተባለች ክብራችሁ ጠብቁ። ክብሯ ሴት ልቻ ራሷነች፣ ማስከበር ያለባት ማንንም አይደለም። እና ለወደፊት የሚያገባችሁ ሴት ሪስፔክት ይኖረዋል እያለ ነው ለሀይሜ አይደለም እንደዚ ያለት? የኦዲየንስ ነው እንጂ ለሀይሚ አይደለም። እና ሀይሚ እንዴት ነው ለወደፊት የሚያገባት ሴት ሲል ለምንድን ነው ብላችሁ የጻፋችሁ ነበራችሁ። እና አደለም ለሀይሚ አደለም። ቪዲዮን ፎርዋርድ አርጋችሁ ይዩት፣ ትምህርት አለው፣ የእውነት ትምህርት አለው፣ ትማሩበት አላችሁ። ራስሽ ክብርሽን የምትጠብቂው ራስሽን ነሽ፣ እና ማንንም አደለም እና ክብራችሁ ጠብቃችሁ ከተቀመጣችሁ ማንም ወንድ ይወድሻል። ማንም ወንድ ማለት ነው በቃ እንድፈለግሽ ማለት በቃ ደስ ያለሽን እንትን ይልሻል። ፍቅር ከእግዚአብሔር ነው። ትዳር ከእግዚአብሔር ነው እና እግዚአብሔር ያዘጋጀልሽ የትም አይቀርም። <smart> አሁን አብዛኛው ያሉትን ወንዶች ሴትነቷን ተጠቅሞ ነው የሆነ ኦብስታክል ሲገባ በቃ ከት ማድረግ ይፈልጋሉ ማለት ነው፣ ግን ደግሞ ሴትነቷ እየተጠቀመባት ማለት ነው። ሶ ለዚህ ደግሞ ምንም ቦታ ትስጦ፣ ሴትነት በጣም ክብር ነው። ሴትነት እናት፣ እህት፣ ልጅ፣ ህይወት፣ ኤቭሪቲንግ ሴትነት ማለት ነው። ሴትነትሽን ራስሽን ጠብቂ ማለት ነው። በሴትነት ማንንም አትደራደርም? ማንም ማለት ነው። ግን ደግሞ አሁን እንደዚህ ትራቭል ካፕሎች ትራቭል ሲያደርጉ ያሳስታቸዋል ብዙ ነገር ማለት ነው። ስለሚያሳስታቸው ያው አብረውም አለ ብዙ ነገር አለ። ከስንቱ ነው እኔ እንደዚህ አይነት አለ ብዬ የማስበው። ከስንት አንዱ ከመቶ አምስት ቢኖር ነው እንጂ እኔ ይኖራል ብዬ አላስብም፣ ደግሞ አሁን በዚህ በዚህ ዘመን እኔ እንጃ አለ ብዬ አላስብም። የሚታይ ስለሆነ ነው የሚታይ ነገር ስለሆነ እኮ ነው ስለሚታይ አለ ብዬ ምንም እንትልል አልአይምሮ ለሳም ነው አልችልም። ሆኖም ግን ሁሉም አንድ አይደለም። ከጥቂቱ ከብዙ ጥቂቱ ይኖራሉ ብዬ አስባለሁኝ። እና የምትወዱትን፣ የምታፈቅሩትን የሚያፈቅርሽን ወንድ በቃ ይሆነኛል ብለሽ ከሽው በቃ ከማንድ ከነ ማንድነቱን ወደጁ ይሄ ደግሞ የዚህ ቦታ ሲጠይቅሽ አልወደደሽም ማለት ነው፣ አላፈቀረሽም ማለት ነው። ሶ ከጋብቻ በፊት እንደዚህ አይነት ነገር በእኛ በኦርቶዶክስ ተዋህዶ ቤተ ክርስቲያን አይፈቀድም። ከጋብቻ በፊት አብሮ ማደር አይፈቀድም፣ ከጋብቻ በፊት ማለት ነው። ሶ አሁን የለም የለም እንደዚህ አይነት ነገር አለ ብዬ አላስብም ብቻ አብዛኛው አብዛኛዎቹ ሴቶችዬ ለወንዶቹ ኦብስታክል አንሆንባቸው ማለት ነው። ያው ፈተና ምን ሆነው እኛ ስለሆንን ማለት ነው። እና እግዚአብሔር አምላክ የሚወደንን እግዚአብሔር ያዘጋጀልንን የትም አይቀርም ብቻ፣ ራሳችሁን ክብራችሁን ጠብቁ ማለት ነው።